ጎበዝ ባለሙያ እንደሆነ አውቃለሁ። እኔ መሰክራለሁ። እንዴት መሰከርክ? እንቁላል ይችላል። በድንች ከሰራ ሙያውን ያሳይ። በድንች በድንች አለ እንደ ስጋ ረገ እንቁላል በዚህ ትንሽ

ታይትሉ እዚህ አይባርቁ ቤቱን ዝም ብለው ሌላ አካውንት ክፈት። ተደግሞበት የመረጌታ ካየመረጌት አለበት የሆነ መረጌታ ስራቸውን እየሰሩ ነው። እንደዚህ አርጎ ነው ማስወጣት። መሺ ቤትሽን ከከፈትሽ እኔ ከዛ ውዬ ነው ማር ላይ ጌሚ እንደጫወት ምን እንደጫወት ጌም ነው የምጫወተው እኔ። አንቺም በቃ ስትመጣ ነው የምትጫወተው እንዴ? ኖ ኖ ኖ ኖ የራሴን ከፍታ ነ በቃ እኔ እና አንተ ከፍተህ እንጫወት። እንዴ በቃ ይሻልና እንደ ለምን ይቀርብናልኛ አቤል ጀምሮ ነበር አላዋጣው መሰር ላሻል አቤል እንፋጠጣለን፣ ችግር የለውም። አቤል ጌም አቆምክ እንዴ? አቤል አሉ ምን አትጫወትም እንዴ ተጫወት ሲሉኝና ልክ ስገባ አበባ አበባ ብለው ጉሩሪ ጠቅ ያረጉታል። አበባ እንኳን አይሉ አፈር ማጫውት ሞ እኔ መለመን ይከብደኛል ታውቂያለሽ። አለ አመነ አመነ አንድ ሰው ነው። አሉ ቤትም ለእራሱም አላገኘም እንኳን ለእኔ ሊተርፍ።

ራስ ወርደ አረ፣ ብረት ቆይ፣ ጉትናክት አረ፣ በዛት ጉትናክት፣ ገና እኮ ነው። ምንድን ጉድናይት እያለች አረ፣ በምነኛ ጉራገኛ ነው የዚህ ቤት ስማ፣ የዚህ ቤት ቋንቋ ተቀየረ እንዴ ግን ሳልሰማ የዚህ ቤት ቋንቋ ተቀየረ? የዚህ ቤት ቋንቋ ትግርኛ ነው። ተቀየረ ወይ እንዴት ልንግባባል ቻለ? በጣም ጠፍተዋል እኮ ምን በምክንያት እኮ ነው። ሰላም በላት እንትናል። በቃ በቃ ሰላም እልላለሁ በደንብ። እኔን ታውቀዋላ። መታወቂያ የለሽን